የጨበጠው የጦር መሣሪያ የተሰጠው ትእዛዝ የጭካኔ ነገር ግን የተከሰተው ነገር የዘላለም ሕይወት ምንጭ ሆነ። በሮማ ግዛት ስር የምትቃትተው ኢየሩሳሌም፣ ውጥረት የነገሰባት ሴራ የሞላባት ምድር። በዚያች ምድር አንድ ወታደር ዕጣ ፈንታውን ሊገጥም ተዘጋጅቷል። ምድራዊ ሥልጣን የጦር አለቃ ቢያደርገውም እርሱ ግን ከሰማያዊው መንግሥት የተላከ መልእክተኛ መሆኑን አያውቅም ነበር። ሊገድል የተሾመው የዘላለም ሕይወትን ሊያወርስ በደሙ ብዕር የእምነትን ጽላት ሊቀርጽ የተመረጠ ብፁዕ ነው። በመስቀል ላይ የተሰቀለውን ሕዝቡ ያፌዝበት የነበረውን፣ ወታደሮች የዘበቱበትን ያን የተሰቀለውን ጎን እንዲወጋ ትእዛዝ ተቀበለ። ታጥቆ የቆመው ጦር ዛሬም ድረስ በቅድስት ቤተ ክርስቲያን ውስጥ በተምሳሌት አለ። ያ ጦር የጨለማ ምልክት መስሎ የታየው የእውነት ብርሃን መውጫ ሆነ። ያ ወታደር የሮም ታማኝ አገልጋይ የአምላክ ወታደርነትን የመረጠ የሃይማኖት አርበኛ ሆነ። ዛሬ የምተርክላቸው ታሪክ ልብን በሐዘን የሚሰብር በሚያስደንቅ ተአምር፣ በጽኑ እምነት የተሞላ አስገራሚ ገድል ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስን በጦር ስለወጋው ከጎኑም ደምና ውሃ እንዲፈስ ስላደረገው ስለ አንድ ዓይናው ወታደር ስለ ታማኙ ሰማዕት ስለ ቅዱስ ለንጊኖስ ድንቅ ታሪክ እናወጋለን። ይህ ታሪክ የመለወጥ ኃይልን፣ የእምነት ጽናትን፣ የሰማዕትነት ክብርን የሚያሳይ ታላቅ ታሪክ ነው። አብራችሁን ቆዩ። በሮማውያን ቀንበር ስር በምትቃትተው ኢየሩሳሌም፣ በዚያች ውጥረት በነገሰባት ምድር አንድ ወታደር ይኖር ነበር። ለንጊኖስ ስሙ። ራሱ የጦርን ስለት፣ የሮማን ኃይል የሚያስታውስ ቢሆንም፣ ከልቡ ግን ፍጹም የተለየ ሰው ነበር። ለንጊኖስ መቶ አለቃ ነው፣ ግዳጁን የሚወጣ ለቄሳር ታማኝ የሆነ የሮም ወታደር። ነገር ግን ከሌሎቹ ወታደሮች የሚለየው አንድ ነገር ነበረው። በዙሪያው ከሚነደው የእምነት ግጭት ከአይሁድ የሃይማኖት መሪዎች ቁጣ ራሱን ያገለለ ነበር። በዚያን ዘመን ኢየሩሳሌም የሃይማኖት እሳት የነደደባት ከተማ ነበረች። በየመንገዱ በየአደባባዩ ስለ አንድ አካል ይወራል፣ ስለ ኢየሱስ ክርስቶስ። ለንጊኖስም ስለ እርሱ ሰምቷል። ታምራትን ያደርጋል፣ ሙታንን ያስነሳል፣ ድውያንን ይፈውሳል፣ መሲህ ነኝ ይላል የሚሉ ሹክሹክታዎች በየቦታው ይናኙ ነበር። ነገር ግን ለንጊኖስ ጠንቃቃ ነው። እንደ ሌሎች ወታደሮች በጭፍን ከመከተል ነገሮችን ከሩቅ መመልከትን መረጠ። አይሁድ በኢየሱስ ላይ ያላቸው ጥላቻ፣ የሮማውያን መኮንኖች የሚያሳዩት ግዴለሽነት፣ ይህ ሁሉ ለንጊኖስን እጅግ ያስጨንቀው ነበር። የኢየሩሳሌም ከተማ ውጥረት ከዕለት ወደ ዕለት እየጨመረ መጣ። ሃይማኖታዊ ግጭቶች፣ የፖለቲካ ሽኩቻዎች፣ ሁኔታዎች ከቁጥጥር ውጭ እየሆኑ ነበር። ለንጊኖስ ግን አሁንም በዝምታ ይመለከታል። ከዚህ ሁሉ ለአስጨራሽ ሁኔታ ራሱን ለማራቅ ገለልተኛ ለመሆን ይጥር ነበር። የዚህ ሁሉ አካል መሆን አልፈለገም። ዝም ብሎ ከሩቁ ሆኖ ማየት ማስተዋል ያበቂው ነበር። ለንጊኖስ በልቡ ከዚህ ሁሉ እውከት ብርቅ ይሻለኛል፣ ከሃይማኖት ጉዳይ፣ ከፖለቲካ ሽኩቻ መራቅ አለብኝ እያለ ያስብ ነበር። በዚያች ውጥረት በነገሰባት ከተማ ጸጥታን፣ ሰላምን ይናፍቅ ነበር። ነገር ግን እጣፈንታ ለእርሱ የተለየ እቅድ ነበራት። ማንም ሊያመልጠው የማይችል እጅግ አስደንጋጭና ዓለምን የሚቀይር ክስተት ሊከሰት ነው። ለንጊኖስ ፈጽሞ ሊገምተው በማይችለው ሁኔታ ከታሪክ ማህደር የማይጠፋ ስሙ ከዘላለም ክስተት ጋር ለዘላለም የሚያያዝበት ቀን እየቀረበ ነበር። በታሪክ እጅግ ወሳኝ በሆነ ክስተት ውስጥ ቁልፍ ሚና የሚጫወትበት ጊዜ እየደረሰ ነው። ሳያስበው ሳይዘጋጅበት፣ ለንጊኖስ ምርጫ አልነበረውም። በዚያን ጊዜ ምርጫ የሚባል ነገር አልነበረም። እናም የአስፈሪ ቀን የስቅለቱ ቀን ደረሰ። የፍርሃት ድባብ በኢየሩሳሌም ከተማ ላይ አጥልቶ ነበር። ሰማዩ ራሱ ያዘነ ይመስላል፣ ፀሐይም ብርሃኗን ቀነሰች። በከተማይቱ ውስጥ የሚሰማው ጩኸት ዋይታና የሰዎች ግርግር ልብን ይሰብር ነበር። ለንጊኖስ እስከ ዛሬ ከዚህ ሁሉ ሁከት ራሱን አግልሎ የነበረው ለንጊኖስ፣ አሁን ግን ምርጫ አጣ። ማዕበሉ እየገፋ ወደ መሃል አስገባው። የሮማ ባለስልጣናት ማንኛውም አይነት ተቃውሞን ለማፈን ቆርጠው ተነስተዋል። በከተማይቱ ውስጥ አስፈሪ አዋጅ ተነገረ። በዚህ በኢየሱስ ሞት ያልተባበረ ሁሉ የንጉሠ ነግሥቱ ጠላት ተደርጎ ይቆጠራል የሚል ይህ አዋጅ እንደ መብረቅ በለንጊኖስ ልብ ላይ ወደቀ። እስከ ዛሬ ሲሸሸው የነበረው ነገር አሁን ከፊቱ ተደቀነበት። ምርጫ አልነበረውም፣ ወይ መተባበር፣ ወይ ደግሞ እንደ ካህዲ መቆጠር። ለንጊኖስ ተጨነቀ። በልብቡ ውስጥ ታላቅ ፍልሚያ ተጀመረ። ሕሊናውና ግዴታው ተፋጠጡ። ምን ማድረግ እንዳለበት ግራ ገባው። ለማምለጥ ሞከረ። ራሴን አመመኝ ብሎ ሸሸ። ጊዜ ለመግዛት ጣረ። እስከ ዘጠኝ ሰዓት ድረስ ራሱን ደበቀ። ነገር ግን የባለሥልጣናቱ ግፊት እየበረታ መጣ። መልእክተኞቹ እየተመላለሱ አስጠነቀቁት። ትእዛዙ ግልጽ ነው። አለመተባበር ክህደት ነው የሚለው ቃል በጆሮ ላይ እያቃጨለበት ዋለ። ለንጊኖስ አይኖቹን ጨፈነ፣ በሐሳብ ተዋጠ። ከዚህ በፊት እንዲህ አይነት ጭንቀት ተሰምቶት አያውቅም። የሮም ወታደር ሆኖ ብዙ ጦርነቶችን አይቷል፣ ብዙ አሰቃቂ ነገሮችን ተመልክቷል። ግን ይህ ፍጹም የተለየ ነበር። እዚህ ጋር ያለው ጦርነት በሰይፍና በጦር የሚደረግ ሳይሆን በሕሊናና በእምነት መካከል የሚደረግ ፍልሚያ ነበር። በመጨረሻም የተሸነፈ ያህል ተሰማው። ከእንግዲህ መሸሽ አይቻልም። እጣ ፈንታው ከዚህ አሰቃቂ ክስተት ጋር ተቆራኝቷል። በከበደ ልብ እግሮቹ እየተንቀጠቀጡ ወደ ቀራኒዮ አቀና። ወደዚያ ሰቆቃ ወደተሞላበት ኮረብታ፣ ወደ ስቅለቱ ቦታ ቀራኒዮ። ይሄ ስም ራሱ ይዘገንናል። በዚያ ቦታ ስንቱ ተሰቃይቶ ይሆን? የስንቱስ ደም ፈሶ ይሆን? ለንጊኖስ ወደ ኮረብታው ሲወጣ በዙሪያው ያለው ነገር ሁሉ እየደበዘዘበት መጣ። የሚሰማው የሰዎች ዋይታ፣ የለቅሶ ድምፅ፣ የሚመለከተው የተሰቀሉ ሰዎች ስቃይ፣ ይህ ሁሉ ልቡን ሰበረው። በዚያ ቅጽበት ለንጊኖስ አንድ ነገር ተገነዘበ። ከእንግዲህ ገለልተኛ መሆን አይቻልም። የዚህ ሁሉ ሰቆቃ ተመልካች ብቻ መሆን አይቻልም። ዕጣ ፈንታው ወስኖለታል። እርሱም የዚህ አሰቃቂ ድራማ አካል ሆኗል። ቀጣዩ ክስተት ምን ይዞ እንደሚመጣ አያውቅም። ነገር ግን አንድ ነገር እርግጠኛ ነው፣ ህይወቱ ፈጽሞ እንደ ቀድሞ አይሆንም። ወደ ቀራኒዮ ኮረብታ ጫፍ ሲደርስ ያን አስፈሪና ዓለምን የቀየረ ክስተት ሊፈጽም እንደሆነ አያውቅም ነበር። ለንጊኖስ ቀራንዮ ኮረብታ ጫፍ ላይ ሲደርስ የመጨረሻው ድርጊት እየተፈጸመ ነበር። በኢየሱስ ግራና ቀኝ የተሰቀሉት ሁለት ወንበዴዎች አሰቃቂ ስቃይ ውስጥ ነበሩ። የሮማ ወታደሮች አጥንቶቻቸውን እየሰባበሩ ስቃያቸውን ለማብቃት ይጣደፉ ነበር። ያን ሁሉ ሲመለከት ለንጊኖስ ልቡ በሐዘን ተሰበረ። በዚያ ሰዓት ለንጊኖስ ላይ አይኖች ሁሉ አፈጠጡ። ትእዛዝ መጣ፣ ከባድና የማይታለፍ ትእዛዝ። ይህ ኢየሱስ በእርግጥ መሞቱን አረጋግጥ ጎኑን ውጋው! የሚል የለንጊኖስ ስም ተጠርቶ ትእዛዙ ሲሰጥ መላ አካሉ ተንቀጠቀጠ። እስከ ዛሬ ግጭትን ሲሸሽ የነበረው ሰው አሁን የመጨረሻውን እጅግ አሰቃቂውን ተግባር እንዲፈጽም ታዘዘ። ትእዛዙን የሰጠው መኮንን በለንጊኖስ አይኖች ውስጥ ያለውን ፍርሃትና ማመንታት አስተዋለ። ነገር ግን የሮም ትእዛዝ አይታጠፍም። ለንጊኖስ ወደ ኢየሱስ ተመለከተ። እስትንፋሱ ቆሟል። ሰውነቱ ተዝለፍልፏል። ሕይወት አልባ ይመስላል። ልብ ውስጥ ምናልባት ሞቶ ከሆነ እንደገደልኩት አይቆጠር ብሎ አሰበ። ይህንን በማድረግ ስቃዩን እያበቃለት እንደሆነ ራሱን ለማሳመን ሞከረ። ግን ውስጡ እየተቃወመው ነው። የሆነ ትልቅ ስህተት እየሰራ እንደሆነ ልቡ ይነግረዋል። ለንጊኖስ እጆቹን አነሳ። ረጅምና ጥቁር ጦር ጨብጧል። ያ ጦር የሞት መሳሪያ፣ የጨለማ ምልክት አሁን በእጁ ላይ ነው። እጆቹ እየተንቀጠቀጡ ጦሩን ወደ ላይ አነሳው። በዙሪያው ያሉት ሰዎች በጉጉትና በፍርሃት ይመለከቱታል። ለንጊኖስ አይኖቹን ወደ ኢየሱስ ፊት አዞረ። የተዘጉትን አይኖቹን፣ ያዘነበለውን ጭንቅላቱን ተመለከተ። በዚያ ሰላማዊ በሚመስለው ፊት ላይ ታላቅ ሐዘን ይታያል። ለንጊኖስ በጥልቅ ተነፈሰ። ያለችውን አንዲት አይኑን ጨፍኖ ጦሩን ጨበጠው እና አምላከው። ጦሩ በኃይል ተወርውሮ የኢየሱስን ጎን ወጋው። ያን ቅጽበት ዓለም ጸጥ አለች። ጊዜ ቆመ ያህል ተሰማ። ከዚያም ሊሆን የማይገባው ነገር ተከሰተ። ከቁስሉ ውስጥ ከተወጋው የኢየሱስ ጎን ደም ብቻ ሳይሆን ውሃ ፈሰሰ። በለ ቅርጽ የሚፈሰው ደምና ውሃ ቀይና ነጭ ተቀላቅሎ አስደንጋጭ ምስል ፈጠረ። ከዚያም በላይ የፈሳሹ አንድ ፍንጣቂ ወደ ለንጊኖስ ፊት ተረጨ፣ ታውራ ወደ ነበረችው አንድ አይኑ ውስጥም ገባ። በዚያን ቅጽበት ለንጊኖስ አለቀሰ፣ ጮኸ፣ ታላቅ ድንጋጤ ተሰማው። የታወረችው አይኑ በራች። ጨለማው ተገፈፈ፣ ብርሃን ወጣለት። ለንጊኖስ ዙሪያውን ዓለምን በሁለቱም አይኑ በግልጽ አየ። ነገር ግን ይህ ተራ ብርሃን አልነበረም። ከዚህ በፊት አይቶት የማያውቀው አይነት ብርሃን በራ። ለንጊኖስ የተመለሰው አካላዊ እይታው ብቻ አልነበረም፣ ነፍሱም ታደሰች። መንፈሳዊ አይኖቹ ተከፈቱ፣ እውነታውን በግልጽ አየ። በዚያ ቅጽበት ለንጊኖስ ማንን እንደወጋ፣ ምን እንደፈጸመ ተረዳ። ውስጡ በእምነት ተሞላ፣ ልቡ በንስሐ ተሰበረ። አይኖቹ በእንባ ተሞሉ። በእውነት ይህ የእግዚአብሔር ልጅ ነው ብሎ ጮኸ። ለንጊኖስ ደነገጠ። አይኖቹን ማመን አልቻለም። ያየውን ነገር ለመረዳት ታገለ። በተመለሰለት አይኑ ብቻ ሳይሆን በአዲስ መንፈሳዊ እይታ የሚመለከት ጀመር። ሁሉ ነገር ግልጽ ሆነለት። እስከ ዛሬ ድረስ በጥርጣሬና በፍርሃት ተሸፍኖ የነበረው እውነታ አሁን እንደ ፀሐይ ብርሃን ፈነጠቀበት። ከጥቂት ደቂቃዎች በፊት የተከሰተው ነገር ተራ ክስተት እንዳልሆነ ተረዳ። ያ የመሬት መንቀጥቀጥ ምድርን ያናወጠው ሕንፃዎችን ያንኮታኮተው ታላቅ ኃይል፣ ያ ድንገተኛ ጨለማ ፀሐይን የጋረደው ቀኑን ወደ ሌሊት የቀየረው አስፈሪ ክስተት፣ እነዚህ ሁሉ እንዲሁ በአጋጣሚ የተከሰቱ ነገሮች አልነበሩም። ለንጊኖስ በድንጋጤ ተውጦ ዙሪያውን ተመለከተ። ሰዎች በፍርሃት ተንበርክከዋል፣ አንዳንዶች እያለቀሱ ነው፣ ሌሎች ደግሞ በድንጋጤ ደርቀው ቀርተዋል። በዚያ ቅጽበት ለንጊኖስ እውነቱን ተረዳ፣ እጅግ አስደንጋጭ የሆነውን እውነት። እርሱ የወጋው በጦር የጎዳው ተራ ሰውን አልነበረም። እስትንፋሱ የቆመው ደምና ውሃ ከጎኑ የፈሰሰው የናዝሬቱ ኢየሱስ፣ እርሱም በእርግጥ የእግዚአብሔር ልጅ እግዚአብሔር ነበር። ለንጊኖስ ይህንን ሲያውቅ ልቡ በሁለት ተቃራኒ ስሜቶች ተሞላ። ታላቅ ፍርሃት፣ የሚያንቀጠቅጥ የሚያርድ ፍርሃት፣ እናም ደግሞ ወሰን የሌለው መደነቅ፣ አክብሮት፣ ልብን የሚሞላ እምነት። ለንጊኖስ ተንበረከከ። የጦሩን እጀታ አጥብቆ ያዘ። ዓይኖቹ እምባ እያቀረሩ ወደ ሰማይ ቀና አለ። በእውነት ይህ እግዚአብሔር ልጅ ነው ብሎ ጮኸ። ቃላቶቹ በንፋስ ተወስደው በሰማይ ላይ አስተጋቡ። ይህ ጩኸት የንስሐ ጩኸት ነበር። የእምነት ጩኸት ነበር። የአዲስ ሕይወት ጅማሬ ጩኸት ነበር። ለንጊኖስ እስከ ዛሬ ድረስ በዳር ሆኖ ይመለከት የነበረው፣ ከግጭት ራሱን ያራቀው፣ ገለልተኛ ለመሆን የጣረው ለንጊኖስ አሁን ሙሉ በሙሉ ተለወጠ። ከእንግዲህ መደበቅ አይችልም። ዝም ማለት አይችልም። እውነቱን አይቶ እንዳላየ ማለፍ አይችልም። ዓይኑ በራለት፣ ልቡ ተከፈተለት፣ እምነት በውስጡ ነደደ። ያን ጊዜ ለንጊኖስ ድፍረት የተሞላበት እርምጃ ወሰደ። በኢየሩሳሌም ከተማ፣ በዚያ ውጥረት በነገሰበት ስፍራ በድፍረት መናገር ጀመረ። ስለ ኢየሱስ፣ ስለ ተአምራቱ፣ ስለ ትምህርቱ፣ ስለ ሞትና ትንሣኤው በግልጽ መሰከረ። እኔ ራሴ አይቻለሁ፣ እኔ ራሴ ነክቸዋለሁ፣ እርሱ በእውነትም የእግዚአብሔር ልጅ እግዚአብሔር ነው እያለ በየመንገዱ በየአደባባዩ መስበክ ጀመረ። ለንጊኖስ አይሁዶችን አይፈራም፣ ሮማውያንን አይሸሽም። ከእንግዲህ የሚያስፈራው ነገር የለም እውነቱ ነፃ አውጥቶታልና። ሰዎች በለንጊኖስ ድፍረት ተገረሙ። አንዳንዶች አመኑት፣ ሌሎች ደግሞ አፌዙበት። ነገር ግን ለንጊኖስ አላቆመም። የጀመረውን ጉዞ ለመቀጠል ቆርጦ ተነስቶአል። ከእንግዲህ ወዲህ ሕይወቱ ለኢየሱስ ክርስቶስ ምስክርነት የተሰጠ ነው። ለንጊኖስ ያ የሮም ወታደር ያ የቀድሞ መቶ አለቃ አሁን ፈጽሞ የተለየ ሰው ሆኗል። በቀራኒዮ ኮረብታ ላይ ያጋጠመው ክስተት ሕይወቱን በማይቀለበስበት ሁኔታ ለውጦታል። ልክ እንደ አዲስ ፍጥረት አዲስ ማንነትን ተላብሷል። ያ ያጋጠመው ነገር በልቡ ላይ ጥልቅ የሆነ የእምነት ዘር ዘርቶበታል። ለንጊኖስ ወዲያውኑ ያደረገው ነገር ቢኖር የኢየሱስን ደቀ መዝሙር ጴጥሮስን መፈለግ ነበር። ጴጥሮስ የኢየሱስ የቅርብ ተከታይ፣ ስለ መምህሩ ብዙ የሚያውቅ ለንጊኖስን በዕውቀት ሊያበለጽገው የሚችል ሰው ነው። ለንጊኖስ ወደ ጴጥሮስ ቀርቦ ያጋጠመውን ሁሉ በዝርዝር ነገረው። ጴጥሮስን በትዕግስት አዳመጠ። የለንጊኖስን ልባዊ ንስሐና እምነት ተመለከተ። ከዛን ጊዜ ጀምሮ ለንጊኖስ ከጴጥሮስ እግር ስር ተቀምጦ የወንጌልን ትምህርት መማር ጀመረ። ስለ ጌታ ሕይወት፣ ስለ ተአምራቱ፣ ስለ ትምህርቱ፣ ስለ ሞትና ስለ ትንሣኤው በጥልቀት አጠና። የጴጥሮስ ቃላት ለለንጊኖስ ልብ እንደ ውሃ ጠብታ ነበሩ የተጠማውን ነፍሱን ያረሰረሱ የተዘጋውን ልቡን የከፈቱ ነበሩ። ለንጊኖስ በቀንና በሌሊት ይማር ነበር። የእውቀት ጥሙ ከምንም በላይ ነው። ለንጊኖስ የሮማ ወታደርነቱን ተወ። ያንን የጦር ልብሱን፣ ያንን የራስ ቁሩን፣ ያንን ሰይፉንና ጦሩን፣ ሁሉንም ነገር ወደ ኋላ ትቶ ሄደ። የቀድሞ ሕይወቱን፣ ያንን የኃይልና የጭካኔ ሕይወት ሙሉ በሙሉ እርግፍ አድርጎ ተወ። አዲስ ተልዕኮ ነበረው። አዲስ ግብ፣ አዲስ ሕይወት የለንጊኖስ አዲሱ ተልእኮ ሞትን ድል አድርጎ የተነሳውን የክርስቶስን ወንጌል ማሰራጨት ነው። ይህ ቀላል ሥራ አልነበረም። በዚያን ዘመን ክርስትናን መቀበል ማለት ስደትን፣ መከራን፣ ተላልፎ መሰጠትን፣ ሞትን መጋፈጥ ማለት ነው። ነገር ግን ለንጊኖስ ምንም አልፈራም። እውነቱን አይቷልና እውነቱ ነፃ አውጥቶታልና፣ ከእንግዲህ ወዲህ መመለስ የለም። ለንጊኖስ ከኢየሩሳሌም ተነስቶ ወደ ታናሿ እስያ ወደ ቀጰዶቅያ ተጓዘ። ያንን ረጅም ጉዞ ሲያደርግ በልቡ ውስጥ አንድ ዓላማ ብቻ ነበረው፣ የጌታን ስም በሁሉም ቦታ ማወጅ። በየመንደሩ፣ በየከተማው፣ በየመንገዱ ለሚያገኛቸው ሰዎች ሁሉ ስለ ኢየሱስ ይናገር ነበር። ስለ ፍቅሩ፣ ስለ ምህረቱ፣ ስለ ድኅነቱ በድፍረት ይመሰክር ነበር። ለንጊኖስ በሚናገረው ቃል፣ በሚያደርገው ተአምር ብዙ ሰዎችን ወደ ክርስትና መለሰ። ሰዎች በለንጊኖስ ሕይወት ላይ የተደረገውን ለውጥ ሲመለከቱ ይደነቁ ነበር። ያ የቀድሞ ጨካኝ ወታደር አሁን እንዴት እንዲህ አይነት የፍቅርና የምህረት ሰባኪ ሊሆን ቻለ ብለው ይጠይቁ ነበር። ለንጊኖስም መልሱ አንድና ግልጽ እንደሆነ ይነግራቸዋል። ኢየሱስ ክርስቶስ ሕይወት የለውጦታል። ነገር ግን ለንጊኖስ ይህንን ሁሉ ሲያደርግ በጠላቶቹ አይን ሳይስተዋል አልቀረም። የእርሱ ድፍረት የተሞላበት ስብከት ብዙ ጠላቶችን አስከተለበት። የሮማ ባለሥልጣናት፣ የአይሁድ መሪዎች የለንጊኖስን ስም ሲሰሙ ይንቀጠቀጡ ነበር። እርሱን ለማስቆም ድምፁን ለማፈን ቆርጠው ተነሱ። አደጋው ከፊት ለፊቱ ተደቀነ። ነገር ግን ለንጊኖስ አልተበገረም። ለንጊኖስ በድፍረት የክርስቶስን ወንጌል ሲሰብክ፣ የጠላቶቹ ቁጣም እንዲሁ እየጨመረ ሄደ። የሮማ ባለሥልጣናት፣ በተለይም የኢየሱስን ስቅለት የመሩት የአይሁድ መሪዎች በለንጊኖስ ስብከት እጅግ ተቆጡ። ያ የቀድሞ የሮም ወታደር እነርሱ የገደሉትን ሰው አምላክ ነው ብሎ ሲመሰክር፣ ይህ ለእነርሱ ትልቅ ውርደት ሆነ። ስልጣናቸውን፣ አደጋ ላይ የሚጥል እምነታቸውን የሚጻረር ድርጊት ነበር። ለዚህም ለንጊኖስን ለማደን ቆርጠው ተነሱ። በየቦታው አሳደዱት፣ መከራ አጸኑበት። አላማቸው ግልጽ ነው፤ የዚህን ደፋር ሰባኪ ድምፅ ማፈን፣ ምስክርነቱን ማጥፋት፣ የለንጊኖስን ስም ከታሪክ መዝገብ መደምሰስ። ለንጊኖስ ይህንን ሁሉ እያወቀ ስብከቱን አላቆመም። ከከተማ ወደ ከተማ፣ ከመንደር ወደ መንደር እየተዘዋወረ የኢየሱስ ክርስቶስን ስም ይሰብክ ነበር። ፍርሃት በልብ ውስጥ ቦታ አልነበረውም። በመጨረሻም በቀጰዶቅያ ከተማ ተያዘ። ያ ሁሉ ስደት፣ ያ ሁሉ መከራ ወደ ፍጻሜው እየደረሰ ነበር። ከሮም ንጉሠ ነገሥት ከጢባሪዮስ ቄሳር ራሱ ትእዛዝ መጣ። ለንጊኖስ፣ ያ የቀድሞ ወታደር፣ የዛ ተአምር ምስክር፣ ያ ደፋር ወንጌላዊ እንዲገደል ተወሰነ። የሞት ፍርዱ የለንጊኖስን እምነት አልሰበረውም። ይልቁንም ልብ ውስጥ ሰላምና መረጋጋት ሰፈነ። ሐምሌ 23 ቀን ያ የመጨረሻው ቀን ደረሰ። ለንጊኖስ ገዳዮቹን በድፍረት ተጋፈጣቸው። አልተንቀጠቀጠም፣ አልተሸበረም፣ እምነቱን አልካደም። ይልቁንም እየመጣበት ያለውን በጸጋ ተቀበለ። ለምን እንደሚሞት ያውቃል፣ ማን እንዳዳነው ያውቃል። አካላዊና መንፈሳዊ እይታውን ለሰጠው ለአንድ ጌታ ለኢየሱስ ክርስቶስ ሲል እየሞተ እንደሆነ በሚገባ ተረድቷል። ለንጊኖስ በገዳዮቹ ፊት ቆመ። ዐይኖቹ በብርሃን ተሞልተዋል። በፊቱ ላይ የፍርሃት ምልክት አይታይም። ይልቁኑም ሰላምና መረጋጋት ይታይበታል። በዚያ ቅጽበት ለንጊኖስ ተራ ወታደር አልነበረም፣ የሰማዕትነት ክብር የተጎናጸፈ ቅዱስ ነበር እንጂ። ገዳዮቹ ትእዛዙን ለመፈጸም ተዘጋጁ። ስለታማ ሰይፍ አነሱ፣ ወደ ለንጊኖስ አንገት ሰነዘሩት። በቅጽበት የለንጊኖስ አንገት ተቆረጠ። ያ የእምነት ደፋር ሰባኪ፣ ያ ታማኝ ምስክር ሕይወቱ አለፈች። ነገር ግን ይህ ፍጻሜ አልነበረም። ለንጊኖስ ያ የሮም መቶ አልቃ በሞተ ቅጽበት ቅዱስ ለንጊኖስ ሰማዕት ሆነ። ስሙ በታሪክ መዝገብ ላይ በወርቅ ቀለም ተጻፈ። ሞቱ የሽንፈት ሳይሆን የድል ምልክት ሆነ። ለንጊኖስ በሰማዕትነቱ የክርስቶስን ፍቅርና እውነት አረጋገጠ። ሕይወቱ ለብዙዎች የእምነት ምሳሌ ሆነ። እስከ ዛሬ ድረስ የሚዘከር ተአምራዊ ታሪክ ትቶ አለፈ። የለንጊኖስ ታሪክ ግን በዚያ አላበቃም። አንገቱ ከተቆረጠ በኋላ አስከሬኑ ወደ ኢየሩሳሌም ተወሰደ። በዚያ ዘመን ሰማዕታት በልዩ ክብር ይቀበሩ ነበር። የለንጊኖስንም ማስከሬን በክርስቲያኖች ዘንድ ትልቅ ቦታ የሚሰጠው ሆነ። ነገር ግን ከሞቱ በኋላ እንኳን የለንጊኖስ ታሪክ በታምራት የተሞላ ሆነ። በወቅቱ አንድ ልጇን በሞታታ ከልክ ባለፈ ሐዘንና ለቅሶ የተነሳ ዓይኗ ጠፍቶ የምትኖር አንዲት ክርስቲያን ሴት ነበረች። ይህቺ ሴት ልጇ በሕይወት እያለ ወደ ኢየሩሳሌም ለመውሰድ አስባ ነበር። ነገር ግን ልጇ በመንገድ ላይ ሳለ ሞተባት። ይቺ ሴት በታላቅ አዘን ተውጣ ልጇን ቀብራ ወደ ኢየሩሳሌም ጉዞን ቀጠለች። በልቧ ውስጥ ያለው ሐዘን ከቃላት በላይ ነው። ኢየሩሳሌም ስትደርስ በሌሊት አንድ አስደናቂ ነገር ተከሰተ። ቅዱስ ለንጊኖስ በራእይ ተገለጠላት። በሕልሟ ብርሃን የለበሰ ሰው ሆኖ አየችው። ለንጊኖስም አጽናናት። ልጇ በገነት ውስጥ በደስታ እንደሚኖር ነገራት። ከዚህም በላይ ሌላ አስደናቂ ነገር ተናገረ። የራሱን መቃብር፣ አንገቱ የተቀበረበትን ቦታ ጠቁማት። ሴቲቱ ከእንቅልፏ ስትነቃ በልቧ ውስጥ ታላቅ ተስፋ ተሰማት። ለንጊኖስ በራእይ የነገራትን ቦታ ለማግኘት ወዲያውኑ ተነሳች። ወደ ተባለው ስፍራ ሄዳ መቆፈር ጀመረች። በዚያ ቦታ ምንም አይነት ምልክት አልነበረም፣ ባዶ መሬት ነበር። ነገር ግን ሴቲቱ በለንጊኖስ ቃል አምናለችና ተስፋ አልቆረጠችም። ስትቆፍር ድንገት ብርሃን ፈነጠቀ። ከመሬቱ ውስጥ የወጣው ብርሃን አይኖቿን ሞላው። ያን ቅጽበት አይኗ በራላት፣ ጨለማዋ ተገፈፈ። ዓለምን በድጋሚ ማየት ቻለች። ይህ ተአምር የለንጊኖስን ቅድስና ያረጋገጠ፣ እምነቷን ያጸና ታላቅ ክስተት ነበር። ሴቲቱም በታላቅ ደስታ የለንጊኖስን ቅዱስ ራስ ይዛ ወደ ሀገሯ ተመለሰች። ይህ ተአምር በሰፊው ተሰማ። የለንጊኖስ ስም ከበፊቱ ይበልጥ ተከበረ። ሰዎች ስለ ተአምራቱ ሲሰሙ እምነታቸው ይጠነክር ነበር። ለንጊኖስ ያ የቀድሞ የሮም ወታደር አሁን ቅዱስ ሰማዕት፣ ተአምራትን የሚያደርግ በጸሎቱ የሚረዳ አማላጅ ሆነ። እስከ ዛሬ ድረስ ቅዱስ ለንጊኖስ በታላቅ ክብር ይታሰባል። ታሪኩ የእምነትን ኃይል የሚያሳይ የመለወጥን ተአምር የሚገልጽ በጨለማ ውስጥ እንኳን ተስፋ እንዳለ የሚያስታውስ ሕያው ምስክር ነው። በቀራኒዮ ኮረብታ ላይ የተከሰተው አንድ አፍታ የአንድ ሰውን ሕይወት ለውጦ የዓለምን ታሪክ የቀየረ አስደናቂ ክስተት ለዘላለም ሲታወስ ይኖራል። የቅዱስ ለንጊኖስ ታሪክ ለእያንዳንዳችን ትልቅ ትምህርት ይሰጣል። በሕይወታችን ውስጥ አስቸጋሪ ጊዜያት ሲያጋጥሙን፣ ጨለማ ሲከበን፣ ተስፋ እንድንቆርጥ የሚያደርጉ ሁኔታዎች ሲፈጠሩ የለንጊኖስን ታሪክ ማስታወስ አለብን። በጨለማ ውስጥ እንኳን የእግዚአብሔር ብርሃን ይበራል። ለንጊኖስ የንስሐ የመለወጥ ምሳሌ ነው። ሕይወቱ ለእውነት መቆም ምን ማለት እንደሆነ ያስተምረናል። ሞቱ የሰማዕትነት ክብር ምን ያህል ታላቅ እንደሆነ ያሳየናል። ታሪኩ ከብዙ መቶ ዓመታት በኋላ እንኳን ልባችንን ይነካል። እምነታችንን ያድሳል። ለበጎ ነገር እንድንተጋ ያበረታናል። ለንጊኖስ ታሪክ የለውጥ ኃይልን የሚያሳይ የአንድ ሰው ከእግዚአብሔር ጋር መገናኘት የሚያስከትለውን ዘላቂ ተጽዕኖ የሚያሳይ ነው። የሰማዕቱ የቅዱስ ለንጊኖስ ታሪክን የዳሰስንበት ዛሬው ዝግጅታችን በዚህ ይጠናቀቃል። አብራችሁን ስለ ቆያችሁ እናመሰግናለን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። አሜን።